የሰራዊት ጌታ ቅዱስ እግዚአብሔር አያል እግዚአብሔር፣ እንዳንተ ያለ አንድም የለም። በላይ በሰማይ በምድር በከፍታ በዝቅታ በዘመናት ሁሉ ከጥንት እስከ ዛሬ ደግሞም ነገም ለዘላዓለም አያል የሆንክ ገናና የወን ታላቅ የሆን ጉልበት የማይስ ታምራት ድንቅ የማያልቅ ፍቅሬ ቸርነት የማይቀንስ ምሕረት በጎነት የማይቀንስ አምላካችን እግዚአብሔር ሆይ ክብርና ምስጋና ለአንተ ይሁን፣ ስምህ ለዘላለም ይቀደስ። ውዳሴ ላንተ ይሁን፣ ክብር ለአንተ ይሁን። አምላካችን መልካም እረኛችን፣ በቀን በሌሊት ጠባቂያችን፣ ስንደክም ብርታታችን፣ እግዚአብሔር አምላካችን ወዳጃችን፣ በዘመናት ሁሉ መካከል የማትለዋወጥ ወዳጃችን፣ የማትቀያየር ወዳጃችን፣ የማትከዳን ወዳጃችን በጸናና በጥልቅ ፍቅር የወደድከን ደግሞም የምትወደን ወዳጃችን እግዚአብሔር አምላካችን ሆይ ስም የተባረከ ይሁን። እግዚአብሔር አምላካችን ሆይ ስም የተቀደሰ ይሁን። በምሕረትና በቸርነት ወደ ፊትህ እንቀርባለን። በሕይወታችንም ዘመን ሁሉ በአንተ ፍቅር፣ በአንተ ረራይ፣ በአንተ ፊት እንኖራለን። እግዚአብሔርን እናመሰግናለን። እግዚአብሔር እረኛችን፣ እግዚአብሔር መሪያችን፣ እግዚአብሔር ኃይላችን። እግዚአብሔር ሆይ ስም ይባረክ፣ እግዚአብሔር ሆይ ስም ይቀደስ። አምላካችን ሆይ ምስካና እንድንሰዋ በሕይወታችን ላይ ዛሬን ስለጨመርክልን፣ ዕድሜን ስለሰጠን፣ ዛሬን እንድናይ ስለረዳን፣ በሌቱም በሰላም ስላሳደርከን፣ እላማ ከመሄድ ክፉ ነገር ነፍሳችንን ሊነጥቅ ከሚፈልግ ከክፉ ነገር ወደ ጥፋት ሊወስደን ወደ ጉርጓድ ሊያሰምጠን ከሚፈልገ ከክፉ ጠላታችን ዲያብሎስ መክሰፍትና ከክፉ እቅዱ ሁሉ ከሌለ በሰላም መልካምን ረፍት ሰተ ደግፈን በሰላም አድረናልና እግዚአብሔር ሆይ እናመሰግናለን። ስሙ ይመስገን። እግዚአብሔርና ከብራተ ስሙ ይባረክ፣ ስሙ ይክበር፣ ስሙ ይወደስ፣ ስሙ ይቀደስ። እግዚአብሔር ደግፎኛልና፣ እኔ አምላካችን ሆይ የምንተኛው አንተ ምሕረት ነው፣ የምንነቃው ስለ ደገፍከን ነው፣ ጥበቃ ስለበዛልን ነው። ተፈጥሮ ስለሆነ አይደለም፣ አቅማችን ስለሆነ አይደለም። እግዚአብሔር አምላክ በተለያየ ሁኔታ እንቅልፍ አተው ሳይተኙ የሚያድሩ የሚውሉ እግዚአብሔር አምላኬ ሆይ አሸልበው ደግሞ ተኝተው የማይነቁ አሉ። አምላኬ ሆይ እኛ ግን መምረት በሰላም እንተኛለን፣ በሰላም እንነቃለን፣ በሰላም እንወጣለን፣ እንገባለን፣ እንሰማራለን። ይህ ሁሉ ባንተ መልካምነት ባንተ ምሕረት ነው። እግዚአብሔር አምላኬ ሆይ ጥበቃ ስላለ ነው፣ የእሳት ቅጥር ስላለ ነው። አምላኬ ሆይ ስመ አለም ሁሉ በክፉ ተይዘዋል። እዚህ በክፉ ዓለም በሰላም የምንኖረው አንተ ከእኛ ጋር ስላለ ነው። አንተ በጎናችን ከፊታችን፣ ከኋላችን፣ ከግራችን፣ ከቀኛችን ቀኛችን ስላለ ነው። እግዚአብሔር ወይ ክብር ለአንተ ይሁን። ምስጋና ለአንተ ይሁን። አንረሳም። መልካምነት፣ በጎነት፣ ፍቅር ረራይ ጭቅዙ ነው ለእኛ አምላካችን። ወይ ከአይምሮ ከቁጥር በላይ ነው። አምላኬ ወይ ክብር ለአንተ ይሁን። አምላኬ አምላኪ ወይ ምስጋና ለአንተ ይሁን። ፍቅርህ ዘላለማዊ ነው። ምረትህ ዘላለማዊ ነው። ጥበቃ ቸርነትህ ዘላለማዊ ነው። አባትነት ፍቅር ዘላለማዊ ነው። እግዚአብሔር ወይ ስምህ ይባረቅ። ቀናችንን አንተ ባርክልን። መግባት መውጣታችንን አንተ ባርክልን። እግሮቻችንን ከመሰናክል ከእንቅፋት እግዚአብሔር ሆይ ሰውራቸው። ልባችን ሀሳባችን ለአንተ የተቀደሰ ይሆን ሞ የህይወት መውጫ ልቤ የህይወት መግቢያ ልቤ ልቤን ጠብቅልኝ እንዳለ ባሪያ ዳዊት፣ ልባችን ልባችን ከክፉ ነገር የተጠበቀና የተሰወረ ይሁን እግዚአብሔር ሆይ፣ ከዲያብሎት ሽንገላ፣ ከክፉ ነገር፣ ከምንሰማው ከምናየው ነገር ልብን ከሚያረክስ አእምሮን ከሚያረክስ የህይወትን ሩጫ ከሚገታ ከክፉ ነገር ሁሉ ልባችን በኢየሱስ የተጠበቀ እየተጠበቀ ይሁን። በልባችን ውስጥ አንተ ክብረብን ዋልብን ጌታ ሆይ፣ በሐሳባችን አንተ ገነ ዋልብን እግዚአብሔር ሆይ፣ በሁለንተናችን አንተ ከፍ ብለ ዋልብን እግዚአብሔር ሆይ፣ ክፉ ነገር ሁሉ ከእኛ ይራቅ። የማይጠቅመን ነገር ሕይወታችንን የሚያቆሽ የማይርባ ነገር ሁሉ ከእኛ ይራቅ። እግዚአብሔር አምላክ የአንተ መንፈስ የአንተ ጸጋ የአንተ ኃይል የአንተ መገኘት ሕይወታችንን ያጥለቅልቃት። ክብርህ ይጋርደን፣ መላእክቶች ዙሪያችን ይስፈሩ። አምላካችን ሆይ ተቆጣጠረን። አምላካችን ሆይ ለገዛ ምኞታችን አትተወን፣ ለሐሳባችን አትተወን። በማስተዋል በጥበብ እንድንራመድ እንድንገባ እርዳ። በመንገድ በቤት ጓዳ፣ በአደባባይ በሁሉም ስፍራ፣ በከተማ በገጠር በሩቅ በቅርብ ላሉ ሁሉ በኢየሱስ ክርስቶስ ስም ያንተ ጸጋና ሰላም ይብዛላችሁ። በነገር ሁሉ አንተ ክብር ተመስገን። እናመሰግናለን ጌታችን፣ በኢየሱስ ክርስቶስ ስም ጸለይን፣ አሜን።